በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን የህዳር ወር የአባታችን የአቡነ አረጋዊ ገድል አብ አባት እንደሆነ ህይወትም ገዥም ወላጅም ላኪም እንደሆነ በቃሉና በመንፈሱ ዓለምን ካለመኖር ወደ መኖር አምጥቶ የፈጠረ እንደሆነ በእግዚአብሔር አብ ሰማምነን ከእውነተኛ አምላክ የተገኘ እውነተኛ አምላክ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን፣ ከእውነተኛ ሕይወት የተገኘ እውነተኛ ሕይወት፣ ከእውነተኛ መድኃኒት የተገኘ እውነተኛ መድኃኒት፣ ከእውነተኛ ገዥ የተገኘ እውነተኛ ገዥ በአነዋወሩ ከአብ ከመንፈስ ቅዱስ ጋር አንድ የሚሆን በአንድ እግዚአብሔር ወልድ ስማምነን። ቅድምና ወይም ተድኅሮ መጉደል፣ መጨመር፣ መብዛት፣ ማነስ ሳይኖርበት ከአብ ከወልድ ጋር በአንድነት የሚሰገድለት በሚያስደንቅ ሶስትነት በማይመረመር አንድነት ያለ አዳኝ ጌታ በሚሆን በእግዚአብሔር መንፈስ ቅዱስ ስማምነን በህዳር 14 ቀን የሚነበብ የሚጸለይ የአባታችን የአቡነ አረጋዊን የትሩፋት ዜና የሚናገር የገድሉን መጽሐፍ ለመጻፍ እንጀምራለን። የብፁዕ አባታችን የአቡነ አረጋዊ ጸሎቱና በረከቱ ከወዳጁ ከእኔ ጋር እንደዚሁም ይህን ጸሎት ከሚከታተሉት ጋር ከሁሉም ህዝበ ክርስቲያን ጋር ለዘላለሙ ይኖር አሜን በእውነት ምዕራፍ አንድ እሊ ቅዱሳኖች ወደ ኢትዮጵያ በወጡ በሶስተኛው ዓመት ንጉሥ አላሜዳ አረፈና እጅግ በጣም የበዛ ህዝብ ተሰበሰበና ህዝቡም ቅዱሳኖቹ ሙሉ አለቀሱለት ከዚያም በነገሥታቱ የመቃብር ቦታ ቀበሩት ከሱ ቀጥሎ የካሌብ አባት ታዜና ነገሰ። እነዚህም ቅዱሳን የትሩፋታቸው ገድልና የጽድቅ ሥነ ምግባራቸው በሰማይ ላይ እንደሚያበሩ እንደ ሰማይ ከዋክብት እያበራ በምንም በምን ሳይለያዩ በአንድነት በማህበር ሆነው በአንድ የጸሎት ቤት አብረው ተቀመጡ። በመልካም የትክል ቦታ ያለ ዛፍ በየአይነቱ እንደሚያፈራና መዓዛውም እንደሚጣፍጥ መዓዛ ሃይማኖታቸው የጣፈጠ ኅብረ መልኩ የሚያበራና የሚያስደስት እንደ ህንደክ የእብነ በረድ ድንጋይ የሚያጽደለድሉ በጽዮን የሽቱ አዳራሽ በሽቱ ዕቃ ታሽጎ እንደሚቀመጥ ሽቱ መዓዛ ያላቸው በእብነሰንፔር ሰንፔር ላይ የተመሠረተ እንደ ጽኑ አምድ የቀጥታ ባሕሪ ያላቸው በንጹሕ ወርቅ የተለበጠ እንደ ጳዚዮን ድንጋይ በሴት ሙሽራ አንገት የሚጠለቅ እንደ ወርቅ ሀብል በወንድ ሙሽራ ራስ ላይ እንደሚደፋ የወርቅ አክሊል በነገሥታት ራስ ላይ እንደሚጫን እንደ ወርቅ ዘውድ የምድር መሳፍንትና መኳንንት በጣታቸው ላይ እንደሚያጠልቁት የወርቅ ቀለበቱ ነው። ለአክሱም ምድር ጌጦኗት፣ የሥርዓታቸውንና የሕጋቸውንም መጽሐፍ አስረከቧት። የክርስቶስ ደቀ መዛሙርት በሆኑ በሐዋርያት የትምህርታቸውን ትእዛዝ ተቀብላ ፀንታ እንድትኖር አደረጓት። ብዙ ድንቅ ድንቅ ተአምራትን ያደርጋሉ በጸሎታቸው አንካሶች እግራቸው ተቃንቶ እንዲሄዱና እንዲሮጡ ዲዳዎች እንዲናገሩ ደንቆሮዎችም እንዲሰሙ ያደርጋሉ ከፀሐይ ይልቅ ሰባት እጅ የሚያበራ ብርሃን በጸሎተ ማዕዳቸው ላይ ይበራል ከአንዲት ሰንበተ ክርስቲያን በስተቀር እህል አይቀምሱም በዚህ አይነት ግብር በአንድነት 12 ዓመት ተቀመጡ የአባታችን የዘ ሚካኤል እናቱ እድናም ከእሷ ጋር ከመጡ እሷን ከመሰሉ ጓደኞቿ የሴት መነኮሳት ጋር በእነሱ አካባቢ ትኖር ነበር። አባታችን ዘሚካኤልንም የበላይ ጠባቂያቸው ወይንም መሪያቸው አደረጉት። እንደ አባት እናት አከበሩት፣ እንደ አምላካቸውም ወደዱት። ስሙንም አረጋዊ ብለው ሰየሙት። ይህም ብልህና አዋቂ ማለት ነው። እንደ ንጹሐን ሐዋርያት መሪ ወይንም አለቃ እንደ ጴጥሮስ የመልካም ጎዳና መሪ ሆኗቸዋልና ምዕራፍ ሁለት ንጉሡ ታዜና በነገሰ በስድስተኛው ዓመት እኒህ ቅዱሳን እርስ በራሳችን እየተያየን መኖር በሀገራችን ላይ ሆነን በተድላና በደስታ እንደመኖር ስለሚቆጠር ለየብቻችን መኖር ያስፈልገናል ሲሉ አሰቡ ተመካከሩ በዚያን ጊዜ እያለቀሱና መሪ ረንባን እያነቡ ለየራሳቸው ተለያዩ በዚህም መሰረት አባ ሊባኖስ ወደ ደብረ ቁናጽል፣ አባ ጰንጠሌዎንም በእሱ ትይዩ በሆነ ቦታ ሁለት ኪሎ ሜትር ያህል ርቁ ሄደ። ገሪማ የተባለ አባታችን ይስሐቅም መደራ ወደሚባል ቦታ ሶስት ኪሎ ሜትር ያህል ርቁ ሄደ። አባ ጽህማም ጸዲያ ወደሚባል፣ አባ ይማታም ወደ ገራ አልታ፣ አባ አፍጼም ይሃ ወደሚባል፣ አባ አሌፍም አህዳ ወደሚባል ቦታ ሄዱ፣ ተበታተኑ። ይህ አባታችን አቡነ አረጋዊ ግን ፈጣን ወይም ምሯጭና ጎበዝ መንገደኛ ሁለት ቀን የሚያስኬደውን ያህል በምስራቅ በኩል ወደምትገኝ እገላ ወደምትባል ሀገር ከእናቱና ከደቀ መዝሙሩ ከማቲያስ ጋር ሄደ። በመንገድም ሲጓዝ ደብረ መድኃኒት ከምትባል ቦታ ደረሱና ከዚያ አደሩ። ቀኑ መሽቶ ነበርና በዚያም ለሰባት ቀን ያህል ተቀመጡ። የዚች ሀገር ሰዎች በጣም ክፎች ነበሩ። ዘለፉት፣ ነቀፌታማ መጡበት። እሱም በዚች ሌሊት የእግዚአብሔር ቁጣ በላያችሁ ትውረድ፣ የምድራችሁንም ፍሬ አጥፋ፣ በሀገራችሁም ላይ በየጊዜው ውርጭና ቁር ከመውረድ አያቋርጥ ሲል ረገማቸው። በአቅራቢያዋ ያለችውን አገር ግን የምድር ፍሬ ሁሉ ሁልጊዜ ከአንቺ አይታጣ ወይም አይጥፋ ባንቺ ላይ ሰፍረው የሚኖሩ ሰዎች ሁሉ ባለጸጎች፣ ንዑዳን ክቡራን ይሆኑ ሲል በአራቱ ማዕዘን በትምህርተ መስቀል ባረካት። በሩቁ ጎልተው እስከሚታዩ ድረስ ላሞቿ ይሰቡ፣ ሰንጋዎቿ አይደለቡ፣ የበግ መንጋዎቿ በመሰማሪያቸው የበዙና የተራቡ ይሁኑ። ባንቺ ላይ አባር ቸነፈር፣ የእህል ችግር አይኑር። በአንቺ ላይ የሚኖሩ ህዝቦች ለከብቶቻቸው የውሃና የሳረጦት ፈጽሞ አይኑር በማለት ባረካት መረቃት። በኋላ ዘመን የሚሆነውን ከመሆኑ በፊት የትሩፋቱ መታሰቢያ ተሆነው ዘንድ አውቆ ባረካት መረቃት። ስለዚህም ለልጅ ልጅ እስከ ዘላለም ድረስ ትባረክ ብሎ ባረካት። ከዚያም ጥቂት እልፍ ብሎ ዱር ለዱር የሚዞር ጋኔን ያደረበት አንድ ሰው አገኘ። በሰውየው ላይ ያደረው ጋኔንም አንቴ እግዚአብሔር ሰው ወይም አገልጋይ ዘሚካኤል ሆይ ታጠፋኝ ዘንድ መጣህን እያለ በታላቅ ቃል ጮኸ። አባታችን ዘሚካኤልም በትምህርተ መስቀል አማተበበትና ዝም በል አፍህንም ዝጋለው። በዚህ ጊዜ ፈጽሞ ዝም አለ፤ ጋኔኑም ከሱ ወጣ። ከዚህ በኋላ በእጁ አነሳው፤ ፈጥኖ ማዳ ነውና ከእንግዲህ ወደ አገር ይሄዳለው እሱም ስለአዳነውና ስለፈወሰው እግዚአብሔርን ፈጽሞ አመሰገነ። ሰውየው ግን የእግዚአብሔር ባለሟል የሚሆን አረጋዊ የተባለ ከአባታችን ከዘ ሚካኤል እግር ስር ወድቆ አባቴ ሆይ ለስድስት ዓመታት ያህል ያሰቃየኝ ከነበረ ደዌ ፈውሰኸኛልና እስከ ለተሞቴ ድረስ ካንተ ፈጽሞ መለየት አይኖርብኝም አለው። ስለዚህም ልቡን አጽንቶ ተከተለው። ደቀ መዝሙሩም ሆነ የአገሩም ሰዎች ይህን ድንቅ ሥራ በተመለከቱ ጊዜ ከሰው መጨናነቅ የተነሳ መንገዱን ይሄድ ዘንድ እስኪ ከለከሉት ድረስ ታላቁም ታናሹም ልጁም ማዋቂውም ሴቷም ወንዱም ወደሱ ተሰብስበው ከበቡት። ዳግመኛም ከዚያ ጥቂት እልፍ ብሎ ስሟ አውላአ ማህበር ከሚባል የዛፍ ጥላ ሥር አረፈ። እርሷም እስከዛሬ ድረስ የቅዱሳን ማረፊያ ሆና ትገኛለች። ቅዱስ አባታችን አረጋዊም ቅድስት ቦታ ዳሞን በአያት ጊዜ ሶስት ጊዜ ሰገደ። ዳግመኛ እየሄደ ከወንዝ ዳር ሲደርስ አንድ ሰው መጣና ይህ የተሰበሰበው ህዝብ ምንድን ነው? እሌ ስነማን ናቸው? ሲል ጠየቀ። ሰዎችም ይህ አባታችን አረጋዊ የተባለ ከሮም ከወጡ ወይም ከመጡ ቅዱሳን አንዱ ሲሆን እሱም በሀገራችን ላይ በመንገድ ሲያልፍ ድዊ ይፈውሳል፣ አጋንንትም ያወጣል አሉት። ያጎልማሳ ሰውዬም ይህን ከሰማ በኋላ ወደ ቤቱ በችኮላና በሩጫ ሄዶ የታመመ ወይም በሽተኛ የነበረ ልጁንም በአልጋ አሸክሞ አመጣ። ከዚያም በሽተኛውን ልጅ ከአባታችን እግር ስራ አስቀመጠውና አባቴ ሆይ ልጄን በጸሎትህ ኃይል ከበሽታው ተፈውስልኝ ዘንድ እማልድሃለሁ አለው። አባታችን አረጋዊም ጌታዬ፣ ንጉሴና አምላኬ ኢየሱስ ክርስቶስ ይህን ድዊ ከእስራተ ህማሙ ያንሳው፣ ፈጽሞም ከደዌው ይፈውሰው ወይም ያደነው ሲል ተናገረ። በዚያን ጊዜ ያ በሽተኛ ልጅ ፈጥኖ ዳነና ከሰዎቹ እኩል በእግሩ እየተራመደና እየሮጠ ሄደ። ይህን ተአምር የተመለከቱ የሀገሩ ሰዎችም ፈጽሞ አደነቁ። ከዚያ በፊት በሀገራቸው ላይ ድውይ የሚፈውስ፣ አጋንንትን የሚያወጣ አይተው አያውቁም ነበርና። ስለዚህም እጅግ በጣም ተደሰቱ፣ እልልታንም አበዙ። በስራውና በባህሪው እንደ እንቁ የከበረ ሰው አግኝተዋልና። ከፍቅራቸውም ጽናት የተነሳ ከእነሱ ይሄድ ዘንድ ወይም እንዲለያቸው አያሰናብቱትም ነበር። ከዚያም ጥቂት አልፎ ምስጓጉ የምትባል ታላቅ ገለብ ወይም ቋጥኛ አጠገብ ደረሰ። ከዚያም ቦታ ላይ ሆኖ ቅድስት ቦታ ዳሞን ለይቶ አጣርቶ ተመለከታት። በተራሯ ላይ ለመኖር ወደደ። በአመቺነቷም ልቡ በፍቅር ነደደ ወይም ተቃጠለ። ፈጥኖም ወደ አጠገቧ ወይም አካባቢዋ ከደረሰ በኋላ ከጫፏ ላይ የሚወጣበት መንገድ ተመለከተ፣ ፈለገ። ነገር ግን አላገኘም። የተራራውን ዙሪያ በሙሉ ቢዞር ፈጽሞ ወደ ላይ መውጫን ሊያገኝ አልቻለም። ከዚህ ተራራ ላይ ወጥቼ ለመኖር እጅግ ፍላጎት ነበረኝ፣ ነገር ግን ወደ ላይ መውጫ መንገድ አላገኘውም አለ። ይህንንም ካለ በኋላ ገደሉ ረጅም እና ተራራውም እጅግ ምጥቆ ወደሆነ ሰቁራ የሚሉት ወደ ሌላ ቦታ ሄደ። በዚያም ትንሽ በር መግቢያ ያገኘና ከተራራው ላይ ወጣ። በመሸም ጊዜ አንዲት ግማሽ ዳቦ አቅርቦ ባረከና መብላት ጀመረ። ከበላ በኋላም ከዳቦው የተረፈ ፍርፋሪ እንኳ አልነበረም። ቅዱስ አባታችን አረጋዊም የእች ቦታ ለሱ ተስማሚ እንዳልሆነችና እግዚአብሔርም በዚች ይኖር ዘንድ እንዳልፈቀደለት ከልቡ ተገነዘበ። እንዳስለመደው ወይም እንደ ልማዱ ሌሊቱን በሙሉ ያለ እንቅልፍና ያለ እረፍት ሲጸልይ አደረ፣ እንደ መላእክት ትጉ ነበርና። በማግስቱም ከዚያ ወርዶ የገደሉ ወይም የተራራው ስም ምንግድ ጋር ከሚባል ሌላ ቦታ ሄደና በተራራው ላይ እስከ ማታ ድረስ ሲጸልይ ዋለ። ከዚያም ትንሽ የዳቦ ቁራሽ አምጥቶ ወይም አቅርቦ ባረከና በላ። አሁንም ስላልተረፈው ይህች ቦታ ክፍሉ እንዳልሆነች አወቀ፣ ተረዳ። በዚያም ሌሊቱን ሁሉ ሲጸልይና ሲሰግድ አደረ። በነጋም ጊዜ ከዚያ ተነስቶ ሙሃዞ ወደሚባል ተራራ ሄደ። ለዚህም ገደል ወይም ተራራ መግቢያ በር ወይም መውጫ መንገድ አስቀድሞ ነበረው። በመሸም ጊዜ ዳቦ አቀረበና ባርኮ በላ። ነገር ግን ከዳቦው ፍርፋሪ ስንኳ አልተረፈውም። ይህን ማድረጉ በመብል ምክንያት ወይም ማዕዱ ባለመትረፉ ምክንያት አልነበረም። እሱስ በየሳምንቱ ሐሙስ ዕለት በስተቀር ምግብ አይመገብም። ነገር ግን በረከት በየት ቦታ እንደሚወርድና መኖሪያውስ በምን ወይም ቤት ቦታ እንደሆነ ለማወቅ ፈልጎ ነው እንጂ ይህችን የበረከት ቦታ ደብረ ዳሞን ለወዳጁ ማረፊያ ተሆኖ ዘንድ የሚሰጠውንና የሚያደርገውን እሱ እግዚአብሔር ያውቃልና። እግዚአብሔር አምላኬ ወደዚያች ተራራ የመውጣበት ረዳት ይልክልኛል። እሱ ሁሉን ስለሚያውቅ ከእሱ ዘንድ የጠየቅሁትን ሁሉ ይፈጽምልኛልና ከዛሬ ጀምሮ ወደዛች ቀድሞ ወዳገኘኋት ተራራ መሄድ አለብኝ አለና ከዚያች ተራራ ወረደ። ከዚያም ደብረ ዳሞ ተመልሶ ሲሄድ ከድንጋይ ላይ የሚመነጭ የምንጩ ውሃ አገኘ። በዚያም ውሃውን እየተንከባከበች የሴት መነኮሳቶችን ታስተዳድር ዘንድ እናቱ ቅድስት ድናን አስቀመጣት። ይህችንም ደብር በአተልመ አሏት፣ ተርጓሚውም የእናቴ ማረፊያ ቤት ማለት ነው። ከዚያም ሲሄድ ጠፍጣፋ ድንጋይ ያገኙና ከዚያ ላይ ትንሽ ምንጣፍ አነጠፉለትና ተቀመጠ። ታምራትን የሚያደርግ ዘንድ ዘንጉን ወይንም በትሩን በድንጋዩ ላይ አቆመ። ከዚያም በተነሳ ጊዜ ደቀ መዝሙሩ ማቲያስ እና ከእሱም ጋር ያሉ ምንጣፉን እና በትሩን ባነሱት ጊዜ ያቺ ድንጋይ ቁመቷም ጎኗም ልክ በዚያሽ ምንጣፍ አይነት ቅርጽ አወጣች። የቀድሞ መልኳ ነጭ ሲሆን፣ አሁን ግን የማይፋቅ የማይላጥ ቀይ ቀለም እንደቀቡት ቀይ ሆና ተገኘች። በትሩን ወይም ዘንጉን ባስቀመጠበት ወይም ባቆመበት ቦታ ላይ በጣም ጥልቅነት ያለው ነቅ በዚያ ተገኘ። ስለዚህም ለእግዚአብሔር አገልጋይ ስለ አባታችን አቡነ አረጋዊ ስለ ታላቅነቱና ስለ ክብሩ መታሰቢያ ሆና ትኖር ዘንድ እስከ ዛሬ ድረስ ለምልክት በዚያ ትገኛለች። ከዚያም የደረሰ ሁሉ ይሳለማታል። የቅዱስ አባታችን የአቡነ አረጋዊ ጸሎቱና በረከቱ አማላጅነቱም ለወዳጁ ለተስፋ ገብረ ሥላሴ ለእኔም ይህን ጸሎት ለተከታተሉትም ለሁላችንም ሕዝበ ክርስቲያን ይደረግልን ለዘለዓለሙ አሚን አሜን በእውነት። ጸሎቱና በረከቱ በወዳጁ በእኔ ላይ እንደዚሁም ይህን ጸሎት በሚከታተሉት ላይ በሁላችንም ሕዝበ ክርስቲያን ላይ ለዘላለሙ ይደርብንና፣ ብፁዕ ቅዱስ አባታችን አቡነ አረጋዊ ያደረገው ተአምር ይህ ነው። ብፁዕ ቅዱስ አባታችን አቡነ አረጋዊ ወደ ደብረ ዳሞ ሲሄድ በመንገድ ላይ ሁለመኗ ድንጋይ የሆነ ቦታ ካለበት ደረሰና ከዚያ ጥቂት ያረፍ ዘንድ ምንጣፍ አነጠፉለት። በትሩንም በድንጋዩ ላይ አቆመው። ከዚያም ለመሄድ በተነሳ ጊዜ ደቀ መዛሙርቶቹ ምንጣፉን ባነሱት ጊዜ በዚያች ነጭ በሆነች ወይም ንጹሕ ድንጋይ ላይ የምንጣፏ መልክ በቀይ ቀለም ተስሎ ወይም ተቀርጾ ተገኘ። በትሩ በቆመበትም ላይ ጥልቅ ጉድጓድ ታየ። ወንድሞቼ ሆይ፣ ነገር ግን በዚያች ድንጋይ ላይ ያረፈው እረፍትን ሽቶ ወይም ፈልጎ እንዳይመስላችሁ በአካባቢዋ ራሱን የሚያስጠጋባት ዛፍ ወይም ከፀሐዩ ዋዕይ የሚያርፍበት ጥላ የላትምና። ስለ መንገዱ ርቀት ነው እንዳንል፣ እሱ ከመጣበት ቦታ በጣም ቅርብ ናት። ቢጣሩ ጥሪውን በጆር የሚሰሙበት ያህል ርቀት ነው ያለው። የተቀመጠው ወይም የሚያረፈው ወዶ አልነበረም በእሱ ላይ ያደረችው ወይም ከእሱ ጋር ያለችው የእግዚአብሔር ጸጋ በዛች ድንጋይ ላይ እንዲቀመጥ አደረገችው እንጂ ጌታችን በስሜ የሚያምኑ ሁሉ ገቢረ ታምራት ትከተላቸዋለች ብሎ እንደተናገረ ከቤቱ ሲወጣ የተከተለችው ጸጋ ከእሱ አልተለየችምና ስለዚህም ነገር ክቡር አባታችን ወደ ተራራው ለመውጣት ልቡናቸው ወዶ ሳለ በዚያች የሚያልፉ መንገደኞች ከጸሎቱ በረከትን እንዳያጡ በእግዚአብሔር በጥበቡ ኃይል ይህን ታምራት አደረገ። በዚህ አካባቢ በችኮላ ለሚያልፉ ስለመሰወሩ እጅ ይነሷት ዘንድ ይልቁንም ስለ ሴቶች ይህን መልካም ተአምር አደረገ። በእውነት የጌታውን ፍለጋ የተከተለ ወደ ብፁዕ አባታችን ወደ አቡነ አረጋዊ ደብር ወይም ገዳም ሊወጡ አይችሉምና ጌታው ባለው ሁሉ ንብረት ላይ አዛዥ አድርጎ የሾመው እሱ ታማኝና ቅን አገልጋይ ነው። ጌታ በምድረ ግብፅ የእግሩ መርገጫ ተረከዝ በድንጋይ ላይ እንደተቀረጸ ይህም የምንጣፍ ምልክት በድንጋይ ላይ መቀረጽ የዚያ አምሳል ነው። የብፁዕ ቅዱስ አባታችን አቡነ አረጋዊ ይህን በድንጋይ ተስሎ ወይም ተቀርጾ የተገኘውን ስበትሩን በምን እመስለዋለሁ? እንግዲህ ምሳሌውን እፈልግ ዘንድ ፈጥኚ ልነሳና ልገስግስ። በእውነት ክቡር አባቴ አረጋዊ የካህኑ የአሮን ምሳሌ ነው። በአሮን በትር ላይ የአበባ ዘለላ እንደታየው ምሳሌ በክቡር አባታችን አረጋዊ በትር ላይ ለምልመን የተገኘን ከመላእክት ጋር በአንድነት እንሰግድ ዘንድ እኛ ክርስቲያኖች ነን። ሰዎች ሁሉ በጸሎቱ ተማምነው ዘውትር ሰላም ይሏታልና፣ እኔስ ይህችን በትር እጅጉን አድርጌ ከልቤ ወደድኋት፤ የአባቴን ክብሩን አስረድታኛለችና። መጽሐፍ ከቤቱ ይልቅ የቤቱ ባለቤት ክቡር ይበልጣል እንዳለ ለዚህ ለታናሽ በትር ይህ ክብር ሲሰጣት ወይም ሲኖራት የበትሯ ጌታ ክብርማ ምን ያህል ከፍታ ይኖረው? በእውነትም አባታችን አቡነ አረጋዊ ከቅዱሳኖች ሁሉ ክቡር ነው። ለእግዚአብሔር አገልጋዮች ሁሉ የፋና ተጋድሎ መሪ ሆኗቸዋልና እንደዚሁ እኛን ቤተሰቦቹንም የሕይወት መንገድ ይምራን ይልቁንም እኔን እንደዚሁም ይህን ጸሎት በቅርብም በአካል በሩቅም በያሉበት ሆነው ይህን ጸሎት የተከታተሉትን ሁላችንንም ሕዝበ ክርስቲያን በየጊዜውና በየሰዓቱ የበጎ ነገር ጠላት ከሚሆን ዲያብሎስ ሲጠብቀን እስከ ዘላለሙ ድረስ አሜን። በእውነት እኛ የአረጋዊ ወገኖች ሁላችን የአገራችንን ድንጋይ እናውቃለን። ታምራቷን በበትርና በአበባ ምንጣፍ ምሳሌ ኅብሯ እንደተለወጠ እንረዳለን። የናዝሬትን ድንግል እንዲጠብቃት አደራ የተሰጠ ዮሴፍ ግን ለተወሰነ ሰዓት ነውና የፊቷን ጸዳል ያደነቀው በእውን ቃልንም እስከወለደችው ድረስ ስነ ባህሪዋን ሊያውቅ አልተቻለውም። እመ ቤቴ ማርያም ሆይ በየዕለቱ ወደኛ እኛ መጠተሻ አጠጭን የአረጋዊ ዜና ገድል ወይን አወራረዱ ደስ የሚያሰኝ የማር ወለላው ስምሽ እጅግ አድርጎ ስለሚጥመን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 ወለተ ኢየሱስ አጸደ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ክንፈ ሚካኤል ወልደ ገብርኤል ወልደ ገብርኤል አስካለ ማርያም አስካለ ማርያም ወለተ አናንያ ፍቅረ ማርያም እና ወለተ መስቀል ገብረ እግዚአብሔር ኃይለ ማርያም ኃይለ ማርያም ወልደ ጻድቅ አመተ ጻድቅ ወለተ ሰንበት ጽጌ ማርያም ቀጸላ ማርያም ፍቅርተ ማርያም ወለተ ጻድቅ ወለተ ማርያም ወለተ ማርያም ወለተ ማርያም ፍሬ ሰንበት አጸደ ማርያም አጸደ ማርያም ብስራተ ገብርኤል ተስፋ ጊዮርጊስ እህተ ሚካኤል ትርሲተ ድንግል ወለተ ሚካኤል ወለተ ሚካኤል ስርጉተ ሥላሴና ብርሃነ ሥላሴ ክንፈ ሚካኤል ወለተ ሰንበት ብስራተ ገብርኤል ገብረ መድን ወልደ ሰማዕት ተክለ ወልድ ሂሩተ ሥላሴ ወለተ ማኑኤል ወለተ ማርያም ማኑኤል ሳሙኤል ወለተ ኪዳን ኪዳነ ማርያም አጸደ ማርያም ተክለ ማርያም ጽጌሃና ወልደ ሰምዖን ወለተ ኤልሳቤት ወለተ ጥምቀት ገብረ ጊዮርጊስ እና ወለተ ገብርኤል ወለተ ዮርዳኖስ ወልደ ተስፋ ህይወት ወለተ አብራ ጽዮን ወለተ አብራ ጽዮን ፍሬ ወይኒ ብርሃነ መስቀል ኤልሳቤት አስቴር ወለተ ገነት ሳሙኤል ብርሃነ መስቀል ፍሬ ወይኒ ወለተ አርሴማ ወለተ ሳራ ሊዲያ ወልደ ኤርሚያስ ወልደ ሩፋኤል ዲያቆን አሮን ወለተ ሳራ ወልደ ትንሳኤ ጳውሎስ ወለተ ህይወት ወለተ ኪዳን ዮሳን ወለተ ልዑል

ወለተ ሚካኤል ፍቅረ ሚካኤል ኃይለ ሚካኤል ትርሲተ ሚካኤል ፍቅረ ስላሴ ተስፋ ሚካኤል ወለተ ማርያም ሃና ማርያም አክሊለ ሰማያት ወለተ ማርያም ወለተ ኪሮስ አስራተ ማርያም ስህነ ማርያም ወለተ ማርያም ተክለ ወልድ ወልደ ሚካኤል ተክለ ሚካኤል ገብረ ስላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ስላሴ ፈቃደ ስላሴ ኃይለ ኢየሱስ ወለተ ስላሴ ሳህለ ማርያም ሳህለ ማርያም ወለተ ስላሴ ሰብለ ማርያም እህተ ሚካኤል ወልደ ገብርኤል አጸደ ማርያም ገብረ ማርያም ወለተ ማርያም ፍቅርተ ማርያም እና ሰይፈ ገብርኤል አጸደ ማርያም እህተ ሚካኤል ወለተ ማርያም ኃይለ ኢየሱስ ወለተ ሰማያት ኃይለ ማርያም ወለተ ኪዳን ወለተ ሚካኤል እና ወለተ ጊዮርጊስ ገድለ ጨርቆስ ጽጌ ማርያም ወለተ አማኑኤል ወልደ ህይወት ወለተ ሰንበትና ወለተ ጻድቅ ገብረ ስላሴ ወለተ መድህንና ገብረ መድህን አስራተ ማርያም ወለተ ማርያም ወለተ ዮሐንስ ወልደ አረጋዊ ወልደ ገሪማ ወለተ ኪዳን ሀብተ ማርያም ፍቅረ ሚካኤል ጸገነት ወለተ ስላሴ በትረ ማርያም ወለተ ኪዳን ወለተ ሃና አጸደ ማርያም አጸደ ማርያም ፈቃደ ማርያም ወለተ ሚካኤል ወለተ ማርያም ወለተ መድህን ዓመተ ኢየሱስ ወለተ ሚካኤል ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ማርያም ገብረ አብ ኃይለ ገብርኤል ወለተ ስላሴ ማሪቱ ኃይሉ ወለተ ስላሴ ወለተ ሰንበት ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በህይወት በጤና ያቆያችሁ እድሜ ዘመናችሁ የተባረከ ይሁን ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በስጋ የተለዩንን ወለተ ህይወት፣ ወለተ ማርያም፣ ኃይለ ማርያም፣ ኃይለ ማርያም፣ ወለተ ጽዮን፣ ወልደ ሰማያት፣ ወልደ ሰማያት፣ ሙሉ ማማ፣ ወለተ ሥላሴ እግዚአብሔር ነፍሳቸውን ይማርልን ባጸደ ህይወት በገነት በመንግሥተ ሰማይ ያሳርፍልን። እግዚአብሔር አምላካችን እስካሁን አሳጠብቆ ለዚያ በቃን። የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን፣ ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለም አሜን። አቡነ ዘበሰማያት